ቅድስት መንበር ዘላቂ ሰላምን በልማት እንጂ በወታደራዊ ወጪ መገንባት እንደማይገባ አሳሰበች። በተባበሩት መንግስታት፣ የቅድስት መንበር ቋሚ ታዛቢ ሊቀ ጳጳስ አቡነ ገብርኤል ካቻ ለተባበሩት መንግስታት ድርጅት እንዳስታወቁት ዘላቂ ሰላምን በልማት እንጂ በወታደራዊ ወጪ መገንባት እንደማይገባ አሳስበዋል። የእያንዳንዱ ወታደራዊ ወጪ መጨመር የሰዎችን መሰረታዊ ፍላጎቶች ለማሟላትና ዘላቂ ሰላም ለማስፈን የሚውሉ ሀሳቦችን እንደሚያደናቅፍ ገልጸዋል። እንደ አውሮፓውያን አቆጣጠር በ2024 ብቻ የዓለም ወታደራዊ ወጪ ወደ 2.7 ትሪሊዮን ዶላር መድረሱን የተናገሩት ብፁዕነታቸው እነዚህ ሀብቶች በጤና አጠባበቅ፣ በትምህርት ወይም በምግብ ስርዓት ላይ ከመፍሰስ ይልቅ ህይወትንና የወንድማማችነት መንፈስን ወደሚያበላሹ የጦር መሳሪያዎች ወጪ እንዲዛወሩ መደረጋቸውን አስረድተዋል። በተጨማሪም የወንድማማችነት መንፈስን እንደሚያዳክምና ይህም የዘላቂ ልማት ግብ ከጊዜ ወደ ጊዜ እንዳይሳካ የሚያደርግ መሆኑን አስረድተዋል። ሊቀጳጳስ አቡነ ገብርኤል የሀገራትን አንድነት ለማሳደግ የተገነባው ቁርጠኝነት እንደገና ማደስ እንደሚገባ አሳስበው ይህም ለዘላቂ መፍትሄዎች እጅግ አስተማማኝ መሰረት እንዲያስገኝና ና የተባበሩት መንግስታት ድርጅት ለሀገራት አንድነት የተስፋ ብርሃን ሆኖ ማገልገሉን እንዲቀጥል ያደርጋል ሲሉ አስረድተዋል። መረጃው የቫቲካን ዜና አገልግሎት ነው።